ከዚያ እንግዲህ ጸሎተ ሐሙስ ነው። ጸሎተ ሐሙስ ማለት የብሉይ ኪዳን መስዋዕት ያለፈበት የአዲስ ኪዳን መስዋዕት የተሰካበት እየተካበተ ነው። ባለቤቱ ደግሞ ዮሐንስ ወንጌል ምዕራፍ 13 ላይ እንደምናገኘው የደቀ መዛሙርት እግር ያጠበበት ነው። እንግዲህ እግራ እግራቸውን አጥቦ ነው እንዲሄዱ እግራቸውን አጥቦታል። ለዚያ በኋላ ሂዱ ብሏቸዋል። እጃቸውን አጥቦታል አጥቦ ዱያነ ፈውሱ፣ በእጃችሁ ፈውሱ። ሥጋውን አብልቶ ደሙን አጠጥቶ በአንደ በታችሁ በእግራችሁ ሂዱ፣ በአንደ ቦታችሁ አስተምሩ፣ ዱያነ ፈውሱ፣ ሙታነ አንሱ፣ ለለምጽ አንጹ፣ አጋንም ታውጹ። ዱያንን ፈውሱ፣ ለምጻሙን አንሱ፣ አጋንንትን አውጡ፣ ሙታነ አንሱ ብሎ አዲሱን ሥርዓት ሰጥቷቸዋል ማለት ነው። አዲሱን መስራት አዲሱን ህይወት አዲሱን ትምህርት አዲሱን ክናት ሰጥቷቸዋለ። ደቀ መዛሙርት እግራቸውን አጥባቸዋል። ያ እግር ነው ዓለምን የዞረ ክርስቶስ ያጠበው እግር። ደቀ መዛሙርት እንግዲህ እፃ በእፃ ብለው ዓለምን ተካፍለው ዞሩ፣ አስተማሩ ስንል የክርስቶስ እጅ ያጠበው እግር ነው እባቡን ጅንጡን ቢረብጠው እንዳይነካቸው እንዳይጎዳቸው የሆነው ማለት ነው። እና ህጽበተ እግር አምላክ ሲሆን የትትና አምላክ ነው እና ያንስ አጥምቀኝ ብሎ ነበር። ከዚህ ደግሞ የደቀ መዛሙርቱን እግራቸውን ዝቅ ብሎ ታጥቆ አጥቧቸዋል ማለት ነው። እንግዲህ አዋራያችሁ ከበበ ግራር ዳይ ዋጸበ ፖኖም አበ ወእመ ወመሃሮሙ ጠበበ። ይሄ ያሬዳዊ መዝሙር ይዘመራል ማለት ነው ያን ጊዜ ብዙ አይነት መዝሙር ብዙ አይነት ስርዓት ነው ያለው። የቤተ ክርስቲያኒቱ ቅዳሴ ስርዓት አለ። ከላይ ከሊቀጳጳሱ ወይም ከቅዱስ ፓትርያርኩ ጀምሮ ታች ያሉትን የህፃናትን እግር ሳይቀር አጥበው ቤተ ክርስቲያኔቱ ህጽበተ እግር ታደርጋለች ማለት ነው። ከመዝግ ገበሩ ለሚጽክሙ አነኔ አጸብኩ እገሪክሙ እኔ እግራችን አጠብኳችሁ እናንተ ደግሞ እጠብ ብሎ ማለት ነው። እንግዲህ እንደ አባት ያበላል ያጠጣል፣ እንደ እናት ደግሞ እግር ያጠባል ክርስቶስን አብ ወእም ነው የምንለው። አባትም እናት፣ አብ ወእም ዘይከው ሁሉ ሁሉ አለ። እንደ እናትም እንዳባትም የሚሆን በዚህ ዓለም። አሁን አባት አንዱን ስራ ነው የሚሰራ፣ እናት አንዱን ስራ ነው የምትሰራ። እሱ ግን ወጥቶ ነው መግቧቸዋል። እንደገና ደግሞ እግራቸውን አጥቧቸዋል። እንዲህ አድርጎ ትትናን ያሰራበት የትትና ቀን ነው ማለት ነው። ነገ ይሰቅሉኛል ብሎ በቅዱሳኑ ለነ ቅዱስ ጴጥሮስ ሌሎችም ደቀ መዛሙርት ያንን አራያውን፣ ትምህርቱን፣ ስርዓቱን።